የብጉር ስለዚህ አሁን አመት ሙሉ ምን እየጠበቅሽ ነው? ምን ሆነ? ለምን አልተሰራ? ማየትሽ ምንድን ነው? ምክንያት ነው። አይ ለምን አልተሰራ፣ መጀመሪያ ምርመራ ላከች፣ ጨርሰ ሁሉን ነገር ጨርሰች እና ማለት ነው፣ የቀረማውን ሳትከፍል ምርመራ ላከች። እኔ ደግሞ የቀረማውን መጀመሪያ ከፍለሽ ነው ምርመራ የምትልግ፣ ስላት ችግር የለውም ማለች። ከዛ ምርመራ ሂጅ ተመርምሬ ጨርሼ ቻርጃ ላይ የቀረማ ዲስካውንት ዘጋ ቻርጃ ማለት ነው። አሁንም አልተከፈተም የቀረማ ዲስካውንት። ኦኬ ተዩ በቃ አልፈልግም ማሰራት ብሩን መልሽልኝ ስላ ነገ ዛሬ እያለች ምንም በቃ እንትላንት ላይ ቃወርጂቃ ፕሮሰስ የተጀመረበት ስንት ቆርጣ እንድትመልስ ሽሸት ሰባት ሺ ብር ስል ብለኛለች። አንድ ሺ ድርሃም ለፕሮሰስ የተጀመረበት ተቆርጦ ሰባት ሺ ድርሃም ሰጥሻለሁ ብላኛለች። ታዲያ ለምን አልሰጠችሽ? እስካሁን አልሰጠችም። በሰላሳ አለችኝ፣ በደሞዝ አሁን እሰጥሻለሁ በሰላሳ አለችኝ። እሺ አልኳት። ስደውልላት ዝም አትመልስም በቃ። ስንት ጊዜ ሆነው ማለት ነው? ለመጨረሻ ጊዜ ካወራችሁ? ትናንትና። ዘች ጨራሽ አላነሳችብኝ፣ አላነሳችሁ። ጊዜ ሰጥሻለሁ ያለችሽ መቼ ነው?

ሰርኪ ተመልሽ የመምጣት እድል ይኖረኛል ብዬ ነ ጉዛር አትመለሽም ወይ ዱባይ አትመለሽም ሌላ ሀገር አትመልሽም ሳውዲ አትሄጂም ካታራት መጭም ኩዌት ባህሬን ሞልቴል በሞላ አረብ ሀገር ከዱባይ ውጭ አረብ ሀገር የለም አለ ግን ያው በነፃኛው ሁኝ ሳልታስር ምን ሳልል እሄዳለሁ በነፃ ሌለ ወርቀት ይናስ ቀረ እስር ከቀረ የዛሬ ስንት አመት ነው እስር የቀረው እስር እኮ የለም ባስቴጃለሽ ጀልሽ ትጨርሻለሽ። አሁን ፓስሽን ሄድሽ ትጨርሻለሽ። ቲኬትሽን ቆርጠሽ መሄድ ነው። እንኳን ዱባይ ሳውዲ ምስር ቀርቷል። ፖሊስ በራሱ ካልያዘሽ በስተቀር እኮ መታሰር የለም። ስለማትሰሙ ነው የደላላ ልኩ ለዚህ ነው አይመሯችሁን ተጠቀሙበት፣ እንደ ከብት እንዳለዋቸሁ አትነዱ ምለው እኮ ነ ለዚህ አሰር ይስራሉ ለምን ታሰረች? ማን ያዘሻል? በአንቺ ላ በአንቺ ጉበት ሚበችሚባል የሰውን ነገር እየሰማን እንታደላለን። ይሄ ነው ችግራል። ለታለን ነው ለሌላው እየተናገርኩ ያለው ሌላውም እንዳንጅ ተታሉ። ብሩ ከሚበላ ብሩ ለደላላ ለሌባ ከሚገብር ያንን ገንዘብ ኢትዮጵያ አስቀምጡ፣ ኢትዮጵያ ልኮ መግባት ሙስ ደረሽ ታዲያ ለአባትሽ አርባ ና ሰማንያ ወይ ወይ ከአርባው ከሰማንያ አልሆንሽ ወይ ከገንዘብሽ አልሆንሽ ይሽ ለዚህ ነው አስር ሺህ ድርሃ ማውጣታችሁን አይዲስ ብታሰሩ ቢሳካስ እራሱ ይሄ ሁሉ ብር ወጥቶ ያው ደሞዙ ያው ሰው ቤት ለመስራት ከሆነ ለምን እጅ ሰጥቶ ገብቶ ሌላ አረብ ሀገር በፍሪ ቪዛ መሄድ አይሻልም? ፍሪ ቪዛነቱን ከሆነ የፈለጋችሁት ሌላ አረብ ሀገር በፍሪ ቪዛ ይኬድም ስንት ዓመት ጠፍተሽ ሰራሽ? አሁን አመት ነው ገና ገና በመቶ ዘጠኝ ሺ ሶስት መቶ ድርሃም ብትይሽ ይቻልሻል። ማሻላህ ሁለት ሺ ምናምን ነው የምሰራው። ምንም ወጪ የለብሽም። አዎ የለብሽም። እንደዚህ ወጪ ሳታውጭ ያጠራቀምሽው ብር ለሌባ ለደላላ ስልሳ አይደረግሽም። ቁጥርሽን ስጭኝ እና ዋትሳፕ ላይ ቁጥር አላኪልኝ፣ ጠይቅልሻለሁ ብላ ከሰጠችሽ እሰየው፣ ካልሰጠችሽ ፎቶ መፖስት ስትከፈለች ፖስት ሼር እናረግ እንችላለን። አብርሃም ልብስ ቤቱ ትናንትና አብርሽ ገብ እንደዚህ በራስሽ ሰዎች ጋር ምን ድብና ሙስና ስና ነው የማውቃቸውን ሰዎች ፈልገው ሄዶ ሀቢባ ቤት አስገቡኝ። ሙስና ነው። እንደ ማንኛውም ሰው ኮመንት ላይ መጥቶ ጽፍ። ሀቢባ ችግር ላይ ነኝ አስገብኝ ካላችሁ ሞዴሬተሮች ያስገባችኋል። ችግር ላይ ነኝ የገንዘብ አይደለም ብቻ ብላችሁ መጽፍ የሚጠበቅባችሁ እንጂ፣ የማውቃቸው ሰዎች ጋር ሄዳችሁ ሀቢባ አስገብኝ። ማንም ሰው መጥቶ እኔ ጋ እከሌን አስገቢ ስላለኝ አላስገባም። ኮመንት ላይ እንደ ማንኛውም ሰው ጽፋችሁ ነው የምትገቡት። ለምን ሁሉም ሰው ቤት እኩል ነው። ቤቱ የህዝብ ቤት ነው። የጓደኛ የዘመድ የመተዋወቅ አይደለም ጉዳዩ። ሙስና ከሆነ በጣም ይቅርታ ነው።

ወይ አቡ፣ ደህና ናችሁ? ደህና ነሽ? እግዚአብሔር ይመስገን። አቡ የሆነ ጉዳይ ልንገርሽ እና እስኪ፣ በዋትስአፕ መረጃ እንዲሆንሽ ቪዲዮን ምን እልክልሻለን። አንዲት ጓደኛችን አለች እና እዚህ ሀገር እዚህ፣ አቡ ጋር ማለቴ ዱባይ መጥታ፣ ምሬን መጥታ ስራ አካባቢ አራ ነው አራ በመጣሽ በሁለት ወሯ ሴትዮዋ መጥፎ ቤት ነበር የገጠማት እና በመጣሽ በሁለት ወሯ ሴትዮዋ አልፈልግሽም ማለቻት እና ወደ ኤርፖርት ይዛት ትሄዳለች። በጣም ታሰቃያት ትደበድባት ነበረ፣ ታሰቃያት ነበረ እና ሪፖርት ስትወስድ ፖሊሶቹ እዛ ስታለቅስ ያሏት እና ችግሯን ሲጠይቁ እኔ መሄድ አልፈልግም ምናምን ስትላቸው ወደ ቤት መልሷት ማለት ፖሊሶቹ ሲረዷት ሴትዮዋ መሸኛ ስላልቻለች ወደ ቤት መለሳት፣ አመጣታለች ማለት ነው። ካመጣች በኋላ በጣም ትደበድባታለች፣ እንዲህ እየረከበች ባፍና ባፍንጫ ደም እስኪወጣ ታሰቃያት ነበረ። እናም ደግሞ ከዚህ ሁሉ ከሶስት ወር ሰራች ሶስት ወር ከሄደች ሄዳ ከሪፖርት ከመጣች በኋላ ሶስት ወር ሰርታለች ማለት ነው። ያንን ደሞዟንም አልሰጠቻትም ያም ሆኖ እያለ የሆነ ቀን ላይ በጣም ትናደድና ሴትዮዋ እገልሻለሁ እገልሻለሁ ውሀ ፍልቼ በልብስ መተኮሻ እተኩስሻለሁ ውሀን እገለብጥብሻለሁ ምናምን አለቻትና በጣም ተደበድባታለች። በየቀኑ የምትደበድብባት እና የዛን ቀን በጣም ልትገላት እንደሆነ ስታስፈራራ ታመልጣለች። ይችኛዋለች ጓደኛችን ናት። ስታመልጥ ምን አደረገች ለፖሊስ ወደ አሁኑ ስትወጣ የነበረው ካሜራ በራፏ ላይ ያለውን ካሜራ ለፖሊሶች ያንን ቪዲዮ ብቻ ትልክላቸውና ይዛ ሄደ። ፓስፖርቷንንም ወስዳ አምልጣለች፣ እቺ የኔ ሰራተኛ ነበረች አምልጣለች ብላ ቀይ ታደርግባታለች ፓስፖርቷን፣ ፖሊሶች ፈልገው እንዲያገኟት። ግን በጣም ብዙ ድብደባ ደርሷል። ቪዲዮ አለ፣ መረጃ እንዲሆን እንልክልሻለን። በጣም ብዙ ጉዳት ነው ያደረሰችባት። ለምርመራ ሄዳለች። የምርመራ ውጤት በኋላ ብንካሰስም ያው ለፖሊስ መረጃ እንዲሆን ቪዲዮ ምናምን አለ የምርመራ ውጤት አለ። እየደወለች ደግሞ አሁን ሴትዮዋ እያስፈራራቻት ነው። እኛን እያስፈራራችን ያለችው ለምን እናንተ እንደዚህ ሌቦች ናችሁ ምናምን መረጃ አለ ቃይዛቢን የጠፋችሁ ምናምን ማትለው ነገር የለም። እዚህ አቡዳቢ ውስጥ እህቷ እጅ ላይ ናት ያለችው ጓደኞቿንን ላይ ናት እናንተ ምንድን

ስልክ አልነበራትም። ለፖሊስ መደወል አልቻለችም። መንገድ ላይ አንድን ሰው፣ ሁሌ ነው የምነግራችሁ ሀቅ ቢኖራችሁም ሀቅ እናንተ ላይ የሆንባችኋል። አሁን አረቧናት ሀቀኛ፣ ዋይ ቢጎዝ እንደጠፋች ፓስፖርቷን ይዛ ለፖሊስ ሰራተኛ የጠፍታለች ብላ አመለከተች። በቃእች ልጅ ጠፍታለች። ገባሽ? ስለዚህ ህገ ወጥ ሆናለች። እድሜ ልካችሁን ህገ ወጥነትን እንደመረጣችሁ። እቺ ልጅ እግሯ እኮ ወጣ በኋላ፣ ስልክ አያስፈልጋትም። ማንንም ሰው መንገድ ላይ ቴክ ሚ ቱ ፖሊስ ስቴሽን ወዱኒ መክፈር ፖሊስ ፖሊስ ፖሊስ ፖሊስ ብቻ ብትል ማንም ሰው ፖሊስ ጣቢያ ውስጥ ይጥናታል። ገብታ ለፖሊስ ማመልከት ነው። ለምንድን ነው ጠፍታ? እህቷ ጋር ሄደች። ስልክ የሌለው ሰው እህቷ ጋር ሎኬሽን እንዴት አውቃ፣ ቋንቋ እንዴት አውቃ፣ ሄደች እህቷ ጋር ግመል የሚጠብቁ ልጆች ናቸው የረዷት ማለት ነው። አንድ ኢትዮጵያኖች ነበሩና እና ማለት ሎኬሽን ምናምን የረዷት የሆኑ መንገድ ላይ ግመል የሚጠብቁ ልጆች ናቸው። ና እንዲህ ለእህቷ እንደውም የዚህ ሀገር ያለችን የእህቷን ቁጥር አታውቅም ነበር። ወደ ሀገር ቤት ነበር ያስደወለችው። ከዛ ነው የእህቷን ቁጥር ተቀብላ ድጋሚ እኔ በህይወት አለው አልጠፋው ምናምን ብላት ነው። ልጅቷም የተረጋጋችሁ ከዛ በኋላ ነው በሎኬሽን እነኛ ልጆች ሲረዷት ነው በእህቷ እጅ ልትገባ የቻለችው። የምርም ሰው የሚገላ መስሏ ተደ የመንግስት ጠባቂዎች የህቷን ሎኬሽን አስገው እህቷ ጋር ከሚልኳት፣ ለምን ፖሊስ ጋር በእነሱ ስልክ ፖሊስ ጋር ደውለው እዛው ጋር ፖሊስ አይጠሩላት? ለመሰለሽ የተደደባበረችው ያዛ እንጊዜ ችግሯን ለፖሊሶች እዛ ጋር ጋርመጣሽ በሁለት ወሯ ስትመጣ ውልሽ። አሁን መፍትሄው ቀጥታ ኤምባሲ ሄዳ የደረሰውን ነገር ለሄዳለች ሄዳለች። አሁን አንቺ ከኔ ጋር ክርክር ነው ያስሽው። ጥፋተኛ ናት ጥፋተኛ ናት፣ ጠፍታለች። የግመል ነጋዴዎች ጋር ሄዳ ግመል ጠባቂዎች ጋር ሄዳ እህት የእህቴ ጋር ደውሉልኝ፣ የእህቴን ሎኬሽን አስልኩልኝ ብላ እህቷ ጋር ከምትሄድ ፖሊስ ጋር ነበር እህቷም ደግሞ እስከ ዛሬ ከምታስቀምጣት ልክ እሷች እንደገባች ተያይዛ ፖሊስ ጣቢያ ነበር መሄድ የነበረባት። ሁልጊዜ የመጀመሪያ መሸሸጓት ሊሆን የሚገባው ፖሊስ ነው። አልመጣለሁም ካልመጣለሁ እራሷ ተጎዳቸውም። አያቸሁው፣ አትፉ ፖሊስን ምረጢው። ሁሌ ወንጀልን አትምረጢው፣ ህገወጥነትን አትምረጢው። የሆነ ነገር ባዶ ሲደርስባችሁ ባዶ እግራችሁን ያለስግር ሩጣችሁ ፖሊስ ጋር ሄዱ። ቀድሞ በከሰሰ ነው፣ ቀድሞ ፖሊስ ጋር በደረሰ ነው። ሴትዮዋ ቀድማ ፖሊስ ጋር ደረሰ። ሴትዮዋ ቀድማ ፓስፖርቷ ለፖሊስ ሰጠች። አቡዬ ልኩ እኮ ነሽ። እሷ ፖሊስ የፈራች

እል ነል እሷ መጀመሪያ ላይ ነበር አይደል የመጣችው። ዕቃ ማወያ የተሰራው እዛ ስለሆነ እዚህ ለምርመራ አልተፈቀደላትም ነበር ለመረጃ እንዲሆን ምርመራው እና እዛ ሄዳ የምርመራው ውጤቷን አምጥታ እዚህ ቀጠሮ ተደርጓል። ትናንት በአካል እንደዛ ነው። እዚህ እህቷ ራሷ አሁን እዚህ ውስጥ አለች። አስገቢኝ ብላ እየጻፈች ልሽ፣ ምንም አታረግ። ብትገባም እህቷ ናት፣ ህይወቷን ያበላሸችባት ፖሊስ ጋር ይዛት እንደመሄድ እሺ፣ ልጅቷ ደንግጣ ነው ተደናብራ ነው እንበል። እህት ተብዬዋ፣ እህትሽ እጅር ስትገባ ቀጥታ አቅራቢያሽ ያለ ፖሊስ ጣቢያ ይዘሽ ልሽ አታመለክችላትም ነበር? ሴትዮዋ ናት ቀድሜ፣ ይህም ነበር እህትሽን ለማዳር፣ ወይስ አንቺም ቋንቋ አታውቂም? ሄጃለሁ እያለችን እኮ። እሺ፣ ስለ ኤምባሲ ንገሪኝ አሁን። ብዙ ነገር ነው እያወራች። አንዴ ፖሊስ ጋር ያልሄደችው ቋንቋ ስለማታውቅ ነው፣ ፖሊስ ጋር ያልሄደችው ፖሊስ ድጋሚ ሄድ ፖሊስ የሚገላት መስሏት ነው። እሱን ትተሽው ከኔ ጋር ክርክሩን ኤምባሲ ያለውን ብቻ አሳውቂኝ። ኤምባሲ ኢትዮጵያን ኤምባሲ ኢን አቡዳቢ ሄዳለች አልሄደችም ማለት

አዳምጥኛ ሴቶ፣ ማለት ያውን ልጅቷ ድብደባ የደረሰባት እዛ ውስጥ ይዛ ስትገባ ሴት ካለ ነበረች። አለች አንዲት ሴት አለች፣ እባክሽ ውስጥ አስገብትሻት፣ የደረሰባትን ድብደባ ይሄን እና እርዱኝ ብላ ጠየቀቻቸው ማለት ነው። እርዱኝ አካሏን እናንተ በአይን ሴት ካለ ገብቶ ነበረ በረቻልቻ አንዲት ሴት እስቲ ውስጥ አስገብተሻት ይህና ኢትዮጵያዊነት ከተሰማሽ እርጅኝ፣ እንደዚህ እንደዚህ ችግር። ማታ ላይ ነው፣ ለሊት ላይ ነው የመጣችሁ ማለት ነው። ይቺ ጠዋት ላይ ነው የሄደችው ኤምባሲ አቡዳቢ። ከዛ አይ እንደዛ ከሆነ አንቺ እዚህ ልጅቷን ማስመርመር አለብሽ ለመረጃ እንዲሆን። ስለዚህ አንቺ የልጅቷ ኢቃማ የተሰራው አላይን ስለሆነ አላይን ወስደሽ አስመርምራሽ ይህንን መረጃ ይይዘ ሪሰርች ናይ ና እንካሰሳለን በኦንላይን እንትን ክፈች ክስክፈቲ ና እንትን እናደርጋለን እንጀምራለን አሉ። ምንም መረጃ ይዛ መረጃውን ይዛ ወደ ኤምባሲ ዛሬ ነው መሰለኝ እሄዳለሁ ብላለች። ምንም መፍትሄ የለም እጅ አጥቼ የመጣው ነው መሰለኝ፣ እንደዛ ነው ያለችው። ያው በጣም ጥሩ አሁን አንቺ በጣም ስለመቸው አሁን ግን ታዳምጭኛል፣ እሺ? እንዳታጓረጭ። ኤምባሲ አስመርምራሽ ውጤት አምጪ። እንደ መንደሪ በወሬ ሳይሆን የሚከሰሰው በማስረጃ ነው። ገለዋ ተመርምሮ እውነት የሴቲ ባጃ አልፎባታል አላረፋበትም፣ ማስረጃ ይፈልጋል። ኤምባሲ ያዘዛችሁ ማስረጃ አስመርምራችሁ ወስዳችሁ፣ ሰው አላገኘንም። ስለዚህ መፍትሄ የለውም ሚዲያ ላይ እንውጣ። ከዚህ በኋላ ሚዲያ ላይ መውጣትሽን ካወቀ ኢምባሲ አዟቷል ኤምባሲው፣ አስመርምራችሁ ውጤት እንድታመጡ አዞ። የልጅቷን ነገር ልታበላሹባት ተንቀልቅላችሁ ተቅለብልባችሁ እዚህ ጋ መጣችሁ። እኔን አሁን ይከታተላሉ ኤምባሲዎች። መች እምቢ ብለናችሁ ነው ሚዲያ ላይ የወጣችሁት? አንድ ሰው ሕግ ጋር ሄዶ መፍትሔ ካላገኘ ኤምባሲ ሄዶ አረጋም ብሎ ካመናጭቆ ካባረረው ነው ሚዲያ ላይ ወጥቶ ሕዝብ ሆይ ወይ ድምፅ ሁኝ ኤምባሲ ባላስተናግድም ማለ የሚለው ኤምባሲውን ከሰላችኋለሁ። መርምራችሁ አምጡ ብሎ ምርመራ እንድታመጡ ልኳችሁ ዛሬ ነበር የምርመራ ውጤቱን የምናስገባው፣ ግን ሰው አጣን ብላችሁ ዛሬ በዛሬ ሚዲያ ላይ መውጣታችሁ ገሪሻን ጉዳይ ልታበላሽሁባት ይፈልጋችሁት እቺ ልጅ ኮ ኦሬዲ ራና ወይና ብላይ ተከሰሰ መዳማ ኦልሬዲ ለፖሊስ አመልክታባታለች። ከኤምባሲ ውጭ ማንም አቅም የለውም እሷን ይመርዳል። ሴትዮዋ በላቅ አርጋባታለች ብሎ ከስትርጋታለች። ሴትዮዋ ጠበቃ አቁሞ ከሱ መከራከር የሚችለው ኤምባሲ እና ኤምባሲ ብቻ ነው። እናንተ ምን አስቸኩሏቸው ነው? በሰው ጉዳይ ሚዲያ ምንም መላሽ አይሰጥ፣ ምንም መልስ አትሰሙ ገና እሺ አቡ የበቃ እስቲ ከተሳካ በዚህ በፖሊስ ፖርቶቹ ነው ቴስት ላልፈጠሩና እስቲ ከሰጡ ፖሊስ ላይ ሰጣን። ኢምባሲ መፍትሄ አልሰጠም፣ ቲክቶክ መፍትሄ ይሰጣል ብለሽ ነው ገና? የኢምባሲውን መልስ፣ የምርመራ ውጤቱ ሳታቀርቡለት ክሱ ሳይጀምር ክሱ ሪጀክት አልተደረገ ክሱ ምንም ገና ያልተጀመረ ነገር ፖሊስ መፍትሄ አይሰጥም ገና ሳትሞክሪ መፍትሄ አይሰጥም ብለን አስበን ፖሊስ ጋር ለምን አልሄደችም? ይሄ ፖሊስ የሚያሳፍራት መስሏት በመሰለኝ በይሆናል የልጅቷን ጉዳይ ተይዞን አመጣችሁባት ሚዲያ ላይ ከዛሁን ከዚህ በኋላ ኦሬዲ ሚዲያ ላይ ወጥቷል። እኛ አንሰራውም ቢል ኢምባሲም እንድታመጡ ነገ ጠዋት የምርመራ ውጤቱን አይሆፕ ይህንን ላይቫ ብዬ ተስፋ አደርጋለሁ። የምርመራ ውጤቱን ይዛችሁ ነገ ጠዋት ኢምባሲም በቀጠራችሁ መሰረት ውጤቱን አቅርቡለት። ከኢምባሲ በላይ ማንም እሷ ሊረዳ የሚችል አካል የለም። ጠፍታለች፣ ህገ ወጥ ናት። ኢምባሲ ብቻ ነው ፍቃደኛ ከሆነ ሱ ኢምባሲ ራሱ አይገደድም ለህገወጥ ወጥ ሰው ጥብቅና የመቆም አይገደድም። ግን ፍቃደኛ ከሆነ ኢምባሲው ጠበቃ አቁሞላት ይከራከርላታል። እውነት የህክምና ማስረጃዋ ለመደብደቧ ምስክር ከሆነ እዛ ላይ ዶክተር አዎ፣ እንደዚህ እንደዚህ ተደብድባለች ብሎ የህክምና ማስረጃ ዶክተር ከጻፈላት ያንን አይቶ ኢምባሲው